ከዶዋት እያልሽ ነበር? አዎ ለዛ ነበር። እና ሁን እኪዳን፣ እኔ ምን አውቃለሁ። እናንተ ጋር ብሬያችሁ ነበር፣ ይከራችሁ አሁን ነው አብሬያችሁ። ጤና የላትም እንደ ልጅቷ። እስኪ አንዳንድ ነገሮች እንመልከት። ጥሩ ሜሮን፣ እንግዲህ ፖሊሶቹን ይዛቸው ወደ ቤቷ አመራታለች ማለት ነው። እርግጠኛ ነሽ? እዚህ ቤት ቤቱ ይሄ ነው ብሎ ፖሊሱ ሜሮንን ይጠይቃታል። ሜሮንም ማለት ብላ ትላቸዋለች። እዚህ ነበር ያየሻት ብሎ ይጠይቃታል። ያየሻት ማለት ምን ማለት ነው ብላ ትመልስለታለች። ሴቷም ሜሮን ለምን የምትጠየቂውን ጥያቄ በቀጥታ አትመልሽም ብላ ትጠይቃታለች። እኔ እኮ አየኋት አላልኩም ብላ ትመልስላቸዋለች። እና ካዲያ ብሎ ወንድየውም ይጠይቃታል። የምትገኝበትን ግን አውቃለሁ ነው ያልኩት ብላ ትመልስላቸዋለች። ቆይ ግን አንቺ ቀልድ ነው እንዲያሽው ብሎ ይጠይቃታል። ይጠየቃታል አልቀለድኩም፣ ለማንኛውም ይሄ ቤት ይሄ ቤት የነ ቤት ነው። አስጠግኝ ብላ መጣች አስጠገኋት ብላ ትነግራቸዋለች። እና አስጠግ አስጠግኝ ብላ መታ እያለ የወይዘሮ ባዮሽ አሳልፈሽ የሰጠሻት ጓደኝነት የነበረ ብሎ ይላታል። አዎ ለዛ ነበረ ብላ እሷም ትመልስለታለች። እና ካዲ አሁን የት ሄዳ ነው ብላ ትጠይቃታለች። እሷም እኔ ምን አውቃለሁ ከእናንተ ጋር አብሬ ነው የነበርኩት አሁን ነው የመጣሁት ብላ ሜሮንም ትመልስላቸዋለች። ቋይ ቆይ እንዴ ልጅቷ ጤና የላትም እንዴ ብላ ብሎ ወንድየውም በቁጣ ይጠይቃታል። ሴቷም እስኪ ቆይ አንዳንድ ነገሮችን እንመልከት ብላ ቤቱን ተፍትሽ ትፈትሻለች ማለት ነው፣ ቁምሳጥኑን፣ ልብሱንም እንዲ ቆይ ልብሱ ውስጥ ተደብቋል ብለው እንዲ ቁምሳጥኑንና ልብሱን እየፈተሹ ይገኛል ማለት ነው። እንግዲህ እያንዳንዱን ነገር ፈተሹ። ሜሮን እዛው አልጋው ላይ ቁጭ ብላ እነሱን በመልክ መልከት ታያቸዋለች። እነኚህ ፎቶዎች የማን ናቸው ብሎ ይጠይቅ፣ እነኚህ ልብሶች የማን ናቸው ብሎ ይጠይቃታል። እንዴ የእኔ ናቸዋ ብላ ትላቸዋለች። እሷም ለምን ልብሶቹን አጠየቃቸው ብላ ትመልስለታለች። ቆይ አንቺ ሴትዮ ለምንድን ነው የምትጠየቂውን ጥያቄ በቀጥታ የማትመልሽብ ብሎ ወንድየውም ይጮሁባታል። እኔ ትክክለኛ መልስ ነው እየሰጠሁ ያለሁት ያንተ ጥያቄ ነው ግራ የገባኝ ብላ ትመልስለታለች። እሱም እንዴ እኔ ከእናንተ ጋራ ነው የነበርኩት። እርግብን እዚህ ነው ትቻት እየሄድኩት። እኔ የማቀው ነገር የለም አትጨቅጭቁኝ፣ ብላ እሷም ትቆጣቸዋለች። ከዛ ወንዱ ፖሊስ አንቺ ሴትዮ ያምሻል እንዴ ብሎ ዘሎ በጥፊ ሊመታስል፣ ሴቷ ዘላ ትይዘዋለች። እናም እንግዲህ እርግብ የት እንዳለች ንገሪን ብሎ ብላ ሴቷ ትነግራታ ትጠይቃታለች። ባዩሽ ጋር ነበረች፣ ባዩሽ ደግሞ ታስራለች። ስለዚህ የት እንደ ልልቴን እንደምትችል እኔ ላውቃ አልችልም ብላ ትመልስላቸዋለች። ጥሩ ይሄ ነገር የት እንደሚያደርስሽ እናያለን ብሎ ወንድየውም ከአጠገቧ ጥሏት በሩን ከፍቶ ይሄዳል ማለት ነው። እናም እንግዲህ ርግብ ያው ቤት ስትገባ የለችም፣ የት እንዳለች አላቅም ብላ እሷም መልስ ሰጥታለች። የነበርኩት ከእናንተ ጋር ነው። ያው የመጣሁትም ከእናንተ ጋር ነው። አብሬን የመጣሁት የት እንደሄደች አላቅም። አስጠገኝ አልኳት አስጠገኋት በማለት እንግዲህ ቃሏን ሰጥታለች ማለት ነው። ሜሮንም እንግዲህ ይህንን ይሄንን በማለት ፖሊሱም ተቆጥቶ ካጠገባቸው ጥሎ ሄዷል። እና ሰላም ሰላም፣ ውድ የቻናል ቤተሰቦች ተከታታዮች እንዴት ናችሁ? ላይ ሰላም ናችሁ ሆይ በእያላችሁበት ሰላማችሁ በዘት በዘት ዘት ይበልልኝ። እኔ እግዚአብሔር ይመስገን ሰላም ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ በማድረግ ቤተሰብ ይሁኑ። ነባሮች ደግሞ ላይክ፣ ሼር፣ ኮሜንት አስተታችሁ እንደተለመደው እንዳይረሳ። ዛሬ ደግሞ ኖላዊ ድራማ በሚለው ክፍል መቶ አስር መጥቻለሁ ማለት ነው። ይህን ቪዲዮ እስከ መጨረሻው እንድታዩልኝ በትህትና እጠይቃለሁ ማለት ነው። እዝራ እና ሰላም እንግዲህ መንገዳቸውን፣ ጉዟቸውን እየተቀጠሉ ስለሀና ይጠይቃታል። እስኪ ስለሀና የሚሰማህን ስሜት ሳትደብቅ ንገረኝ ብላ ሰላምም እዝራ ትነግረዋለች። እሱም ማለት ማለት በማለት ግራ ይጋባል። እንዴ ጥያቄው እኮ ግልጽ ነው ብላ ሰላምም ትመልስለታለች። ሀና በጣም ጥሩ ልጅ ነች፣ በትምህርቷም ጎበዝ ናት። በዛ ላይ ደግሞ ብለው ሳይጨርሰውም እዝራ ብላ ሰላም ትጠረዋለች። እሱም አቤት ሰላም ብሎ ይመልስላታል። ስለ ሀናት ማን ስለ ሀና ማንነት ሳይሆን ስለ ሀና የሚሰማህን ስሜት ነው እንድትነግረኝ የፈለግኩት፣ በማለት ሰላምም ትጠይቀዋለች። እዝራም ምስሺ ምን ልንገርሽ ብሎ ይጠይቃታል። ሀናን ትወዳታለህ ወይስ አትወዳትም? በማለት ትጠይቀዋለች። እዝራም ስለ እሷ ከመናገሬ በፊት ስለ ራሴ ልንገርሽ፣ በማለት እዝራም ይመልስላታል። እሺ ንገረኝ ብላ እሷም ትለዋለች። እሺ ምን መለሰለሽ? ሰላም፣ እኔ ያደኩት ብቻዬን ነው። ወንድምም ሆነ እህት የለኝም እና ሰው ቀርቦ መራቅ በጣም ያስፈራኛል በማለት ስለ ራሱ ይነግራታል። ካሁን በፊት እኮ እንደዚህም ብለህ ታውቃለህ። ቆይ ለምን ትደግምልኛለህ በማለት ሰላምም ትጠይቀዋለች። እሺ ከሰለቸውሽ፣ በጣም ይቅርታ። በዛሁም ለሀና ያለኝን ስሜት ልንገርሽ ብዬ ነው ብሎ እዝራም ለሰላም ይላታል። ሰላምም እሺ ቀጥል ብላ ትለዋለች። እና ሰው መቅረብ በጣም እፈራለሁ፣ በተለይ ሀናን። ሀና ደግሞ በጣም የምትወደድ ልጅ ነች በማለት እዝራም ለሰላም ይላታል። ሰላምም እንዴት ማለት ብላ ትጠይቀዋለች። ይኸውልሽ ሰላም እዚህ ትምህርት ቤት ግቢ ከገባች ጀምሮ ነው ስለ ሷ ማሰብ የጀመርኩት፣ በማለት እዝራም ሰላምን ይነግራታል። ሰላምም ማሰብ ማለት ብሎ ብላ ትለዋለች። በጥቅሉ ሀናን እወዳታለሁ ብሎ እዝራም ለሰላም ይነግራታል። ከዛም አሁን አሁን አሁን ግን አንዳንድ የማወዳቸው ነገሮችን እያየሁ ነው ብሎ ይላታል። ሰላምም እና ካዲያ እንድዛ ከሆነ ለምን አትጠይቃትም ብላ ሰላምም ትነግረዋለች። ምን ብዬ ነው የምጠይቀው ብሎ እዝራም ይመልስላታል። ማለቴ ለምን የፍቅር ጥያቄ አታቀርብላትም ብላ ሰላምም ትነግረዋለች። እንዴ አንቺ ልጅ አብደሻል እንዴ እምቢ ብትለኝስ ብሎ ይመልስላታል። እሱን የሚያውቀው ፈጣሪ ነው። አሁን አንተ ካንተ የሚጠይቀው የሚጠበቀው እኔ የምልህን ብቻ አድርግ በማለት ሰላምም ትለዋለች። ሰላም ሀና፣ ለእኔ ስሩ ጥሩ ስሜት እንዳላት ነግራሽ ነው ብሎ እዝራም ሰላምን ይጠይቃታል። ሰላምም እኔ እንደሱ አላልኩም፣ ግን ደግሞ ስሜትን ንገራትና ከሷ የሚመጣውን ምላሽ ስማ ብላ ሰላምም ትለዋለች። ቆይ የምታውቂው ነገር ካለ ንገሪኝ ብሎ እሱ ይጠይቃታል። ሰላምም እ። አንተ ልጅ ቆይ በጥብጠው ካልጋቱ ምንም ነገር አይገባህም እንዴ ብላ ሰላምም ትናደድበታለች እህ ምን አይነቱ ደረቅ ነው ብላ ካጠገቡ ጥላው ትሄዳለች ማለት ነው ወይኔ ሰላም ሰላም ሀኔን ለምንድን ነው የፍቅር ጥያቄ ካልጠየቅከው እያለች እየጎተጎተች ይዘዋለች በግድ ልታጋባቸው ነው እንዴ ቆይ በግድ ልታጋባቸው ነው እንዴ ቆይ ሰላም ግን እንዴት ነው ቆይ ሀና ሲጀመር የአሲር ነች አንድና አንድ ሀና የእርስ ነች፣ አለቀ እንዴ። ሰላም ቆይ እንዴት ነው ነገሩን? ያልገባኝም ሀናንም እዛ ጋር ለምንድ ነው አንቺ አዝራን ታፈቅሪዋለች ወይ ወይስ እንዴት ነው እያለች ትጨቀጭቃታለች። እዚህ ጋ ደግሞ እሱንም ለምንድ ነው የፍቅር ጥያቄ ስለለሀኔ የማታቀርብላት? ለሀኔ ያለ ስሜት እንዴት ነው እያለች እዝራንም እዚህ ጋ ሁለቱንም እኮ ይዛቸዋለች ማለት ነው። በለው በለው ሰላም ሸምግል እና ሽማግሌ በመሀል ላይ ሽማግሌ፣ ሁለቱንም ሁለቱንም ይዛቸዋለች ማለት ነው። ለነገሩ መልካም ነገር ማሰብ መልካም ነገር ያጋጥማል። ና መልካም ነገር ነው እያሰብሽ ያለሽው አሪፍ ነው። ግን ሀኔ ግን የአሴር ነች ከአሴር ውጪ አሴር በጣም ነው የሚወዳት እኮ ሀኔ እንዴ እናም እንግዲህ አሲር ወደ ሜላት ቤት ያመራል ማለት ነው። ሜላት እንግዲህ ከዚህ በፊት ስራ እንዳገኘችለት እና እሱ ውስጥ እንዲሰራ ለሃኔ በነገረችው መሰረት የትን የምንገናኝንበት ቦታ እናመቻች ብላ ለሃኔ ነግራት ነበር እና በዛው መሰረት ተደዋውለው ከሜላት ቤት አምርቷል ማለት ነው። እና እንዲህ የጠፋ ሰው እንዴት ነህ ብላ አሲርን ሰላም ከተባባሉ በኋላ ግን በሰላም ነው እንደዚህ የጠፋኸው ብላ ሜላት አሲርን ትጠይቃቸዋለች። አዎ በሰላም ነው፣ ትንሽ ስራ ጀምርኩና በዛው ጠፋሁ ብሎ አሲርም ለሜላት ይመልስላታል። ፋዘርዬ እንደምትፈልግኝ ነግረው ነበረ ብሎ ይጠይቃታል። ፋዘር ማለት ያህና አባት ብሎ ብላ ሜላትም ትጠይቀዋለች አዎ ይሃና እና ትፈልግሃለች ብለው ነበረ ብሎ ኑላው ነግሮ ነበረ ብለው አሲርም ለሜላት ይነግራታል። አዎ ስፈልግህ ነበረ፣ በቃ የሚበላ ነገር ላንጣለህ ና እየበላን እናወራለን ብላ ሜላትም እሴርን ትለዋለች። እሱም አያስፈልግም ብሎ ይመልስላታል። አረባ ክንሽ በለይ ትንሽ ነገር ላንጣለህ ብላ ሜላትም ትለዋለች። እሲርም እኔ በሆዴ የምደራደር ልጅ አይነት አይደለሁም። ለምን እንደ ፈለግሽኝ ንገርኝ እና ካስፈለገ ሲሄድ እበላለሁ ብሎ እሲርም ሚላትን ይላታል። እሺ ካልክ እንግዲህ ምን ይደረጋል ብላ ሜላትም ትመልስለዋለች ትመልስለታለች። እኔማ ከባለቤቴ ጋራ ተማክሬ ስራ እንድሰጥ ፈልጌ ነበረ። ስራ ከጀመርክማ ምን ይደረጋል ብላ ሜላትም ለአሲር ትለዋለች። አሲርም ምን አይነት ስራ ብሎ ይመልስላታል። እርግብ ስሰራበት የነበረበት ሱቅ ነበር፣ እዛ በሽያጭ ሰራተኝነት እንድሰራ ፈልገን ነበር ብላ ሜላትም ትለዋለች። አሲርም በሰራው ደስ ይላይ ነበር ግን አይሆንም ብሎ አሲርም ይመልስላታል። ጥሩ ክፍያ እኮ እከፍልሃለሁ ብላ ሜላትም ለእሲር ትለዋለች። እሲርም የክፍያ ምናምን የክፍያ ጉዳይ አይደለም ብሎ ይላታል። ሜላትም እንካዲያና ምንድን ነው ብላ ትመልስለታለች። ወንድሜ ጠፍቶብኝ እየፈለግኩ ነው። እሱን ካላገኘሁ ደግሞ ምንም አይነት ስራ መስራት አልችልም ብሎ ለሜላት እሲርም ይመልስላታል። ወንድም እንደነበረ አላውቅም ነበር ብላ ሜላትም ትለዋለች። የስጋ ወንድሜ አይደለም ያው መወለድ ቋንቋ ነው የሚባለው አይደለም፣ ግን ልክ እንደ ወንድሜ ነው ብሎ እሲርም ለሜላት ይላታል። ሜላትም አሁን ገባኝ፣ ካልተሳሳትኩ የእርግብን ጓደኛ ነው አይደለ ወንድሜ የምትለው ብላ ሜላትም ትጠይቀዋለች። ከልጅነት ከልጅነታችን ጀምሮ ጓደኛ ነን፣ ብዙ ነገሮችን አብረን አሳልፈናል ብሎ አሲርም ለሜላት ያስረዳታል። እሱ ባይኖር ኖሮ እኔ እዚህ ደረጃ አልደርስም ነበር እያለ አሲርም ስለ ተምቹ ይነግራታል። ሜላትም ያናሀል ብላ ትመልስለታለች። ከመ ነግርሽ በላይ ከመ ነግርሽ በላይ ብሎ ይላታል አንቺን ደግሞ ብታይ እንዴት እንደሚወድሽ ያኔ የታመም የታመምሽ ጊዜ እንዴት እንደሚ እንዴት እንደሆነልሽ ነገር ብታይ ሆስፒታል መጥቶ ሁሉ ጠይቆሽ ነበረ፣ ብሎ ይላታል። ሜላትም እውነት የምርህን ነው የምታወራው? ብሎ ብላ ትጠይቀዋለች። አዎ የምርህን ነው የማወራው እውነቴን ነው የምልሽ እሊቁኑ ቁኖ የምትቺ ተሆነ ስራዊ ቅርብኝና ወንድሜን አፋልግኝ ብሎ እሲርም ሜላትን ይጠይቃታል። የምናገኘው ከሆነ ችግር የለም በምትፈላገው ነገር ሁሉ ከጎንህ እቆማለሁ በማለት ሜላትም ለእሲር ትመልስለታለች። እሲርም እሺ በጣም አመሰግናለሁ። ተምቹ በጣም ጥሩ ልጅ ነው፣ የቻልሽውን ነገር አግዥኝ ብሎ ሜላትን እሲርም ይጠይቃታል። እሺ አንተ ባለውለተኛዬ ነኝ ለምትጠይቀኝ ነገር ሁሉ በእንቢ አልልህም በማለት ሜላትም ትተባበረዋለች። እሺ አመሰግነዋለሁ። አሁን የሚበላ ነገር ባገኝ በጣም ደስ ይለኛል በማለት እሲርም ይጠይቃታል። እንዴ በጣም እንጂ አንተንማ እኔ ራሴ ቁጭ ብዬ ነው የማስተናግድህ በማለት ሜላትም ትቀበለዋለች። እሺ በቃ አሁን የሚበላውን ላንጣል በማለት ሜላትም ከመቀመጫዋ በድግ ብላ ለእሲር ልታመጣለት ሄዳለች። ታምቹ እውነቱን ነው እንግዲህ አቀባበል በጣም ነው የምትችልበት ብሎ እሲርም ያመሰግናታል። እንግዲህ የባዩሽ በቃሉ በቃሉ እንግዲህ ስልክ እየደወለ ስለ እርግብ እያወሩ ነው ማለት ነው እንዴት ጭራሽ አልተገኘችም? እና ካዲ አሁን ምን ማድረግ አለብኝ? በቃ በቃ አሁኑኑ እመጣለሁ ጠብቆኝ እያለ ስልኩ ስልኩን ይዘጋና ወደ መኪና ውስጥ ይገባል ማለት ነው። ቆይ እርግብን እሱም አብሮ እያፋለገ ነው እንዴ! በቃሉ በቃሉ ሲጀመር ለባዩሽ ጥንድ ጠበቃ አይደል እንዴ? እንደ ጠበቃ አይደል እንዴ አስወጣሻለሁ ዋስ ፈልቅልሻለሁ እያለ ከባዮች ጋር ሲል ነበረው አሁን ደግሞ እርግብን ፈላጊ ሆነ። እንዲህ በቃሉ ወይኔ፣ እየሳደባቸው ነው እነኚህ ድንጋዮች። ቆይ መቼ ነው በትክክል የሚሰሩት? እያለ ኧረ መኪናውን ያጋጨዋል ብዬ ነው የፈራሁት እኔ እንዴ መጣሁላችሁ! እያለ እያስፈራራቸው ነው። በለው ሄዶ እንዴት ሊያደርጋቸው ይሆን? ጉድ ነው ዛሬ በቃሉ ማ ተናደዋል። በቃ መኪናውን ራሱ እ ከመኪና ጋር ሳጋጨው አይገርም ያ ጉድ። እናም እንግዲህ ሜሮን ለመጀመሪያ ምርመራ አሁንም የምንፈልግሽ ከሆነ ቢሮ እንጠራሻለን ብላት ፖሊሷ ለሜሮን ተነግራታለች። ከባዩሽ ጋር ቁጭ ብለው እያለ እንደዚህ ብላት ፖሊሷ ትሄዳታለች ትሄዳለች። ከዛ ባዩሽ ዞር ብላ ታይና ታያታለች። ሜሮንም ምንድነው የምታፈጭብኝ ብላ ባዩሽን ትጠይቃታለች። እንዴ ምንድ ነው ምንዴት ነው ማላፈጥብሽ ብላ ትላታለች። ማለት ምንድን ነው እሱ እኔ እንደዚህ የሚፈጠጥ የሚታይብኝ ነገር አለ እንዴ? ብላ ሜሮንም ለባዩሽ ትላታለች። እንዴ የሄዳችሁበትን እረስተሹ ነው ብላ ባዩሽን ሜሮንን ትላታለች። አረሳሁትም ምን ነው ብላ ሜሮንም ትመልስላታለች። እርግ ብስ ብላ ባዩሽ ትጠይቃታለች። እንኳን ደስ ያለሽ ብላ ሜሮንም ለባዩሽ ትላታለች። ባዩሽም ማለት ብላ ትመልስላታለች። አሸንፈሻል ብላ ሜሮንም ለባዩሽ ትላታለች። ቆይ ሜሮን ምንድን ነው ሰው የተፈጠረው የተፈጠረውን ነገር ለምንድ ነው በቀጥታ የማትነግሪኝ በማለት ባዩሽም ትጠይቃታለች ለዛሬ አልተሳካልኝም ብላ ሜሮንም ትመልስላታለች። አልተሳካልኝም ማለት ምን ማለት ነው? ብላ ባዩሽም ትጠይቃታለች። ሜሮንም እርግብን እቤት አላገኝናት ብላ ትመልስላታለች። የምርሽን ነው? ብላ ባዩሽም ትደነግጣለች። አዎ እርግብ እቤት የለችም ብላ ትላታለች። እና የት ሄዳ? ብላ ባዩሽም ትደነግጣለች። እኔ ምን አውቃለሁ እቤት ስንገባ አላገኝናት ብላ ሜሮንም ትላታለች። ሜሮን አጉል ቂም አትረፈሻል በይኛ ብላ ትላታለች። እንዴት ማለት ብላ ሜሮንም ትጠይቃታለች። እኔ ያልኩሽን ሰምተሽ ባታሳያቸው ጥሩ ነበር አጉል ቂም አትረፈሻል ብላ ባዩሽም ትላታለች። ለዛሬ ምንም ብትኝ አልቀበልም ብላ ትላታለች። ሜሮን እንዲህ በምትላት ሰዓት ባዩሽ ከት ብላ ትሳቃ ትስቅባታለች እና ለዛሬ አልተሳካልኝም እያልሽ ብላ ትላታለች አዎ ምን ነው ብላ ሜሮንም ትመልስላታለች ለዛሬ አልተሳካልኝም ማለት ምን ማለት እንደሆነ ገብቶሻል ብላ ባዩሽም ትጠይቃታለች። ምን ሌላ ትርጉም አለው ለዛሬ አልተሳካልኝም ነዋ ብላ ባይ ሜሮንም ለባዩሽ ትላታለች ማለት ነው በቃ ተሳካለኝማ ፖሊሶቹ ይዘውኝ ሄዱ፣ ስንሄድ እርግብ ቤቱ ባዶ ነው የለችም ቤት ውስጥ ብላ ለባዩሽ ነገረቻት ማለት ነው። የዛሬው ቪዲዮ ይሄንን ይመስላል። ቀጣይ ቪዲዮ እስከምንገናኝ ድረስ ጀርሰብቱልኝ ባይ ባይ